ተንሱ እንዴት ናት? እህ የሚያስላት ምንም ይላት ሁሉ ትንሽ ቀነሰላት? ታዲያኔ እኮ አሁን የደወልኩልህ የለም። እህ ታዲያ እኔ እኮ አሁን የደወልኩልህ የዛሃት ና ብዬ ልልህ ነው እኮ ነገ ተነጎዳ ብድግ በል እና እዚህ ዛሃት ብትመጣ ይወላ አንደኛ ነገር ካለችበት ከ ጭንቀት ነገርም አለባት አይደለ? ያሉት በእንትን ለነስሩ ማለት ነው። አሁን እኮ በጣም እየተጨናነቀች ነው። ፊሽዋ ምናምን ተሰርጓል፣ ዕቃ ምናምን ስሱልቷ እንዳለን የተሰረቀው እና ያ ያ ነገርም ደግሞ እና ታዲያ ከእሷ እኳ አይበልጥም። ምንም እቃ ቢጠፋም፣ ምንም ቢሆን፣ ምንም ቢወሰድባትም ከእሷ ህይወት የሚበልጥ ነገር የለም። ለማንኛውም የዛሃትናና አንድ ነገር ስማ አንደኛ ነገር እቃ ቢጠፋ ገንዘብ ነው የሚተካው አይደል የሰው ህይወት አይተካውም መቼም ሰላም ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ እናንተስ እንዴት ናችሁ ሰሞኑን ያው እንግዲህ ጠፈት ብለናል አንድ ሁለት ቀን እንደዚህ ጠፍተናል ያው ትንሱን ትንሽ ስላመማት ነበር የጠፋንበት ዋና ነገር እሷ ትንሽ አሳስባን ነበረ አሁን ግን ያው ትናንት በለቀቀችው ቪዲዮ ላይ እናንተ ማይታችኋል፣ ወጥታለች። እና ያለችበት ሁኔታ ደህና ናት፣ ምንም አትል። እግዚአብሔር ይመስገን ያው ትንሽ ጭንቀት ነገር አለባት በሚል ነው። ለማንኛውም ቤተሰብ፣ ወደ ጉዳይ ከመግባቴ በፊት ዛሬ የመጣሁት ከአስዬ ጋር ነው። አስዬ ቤተሰብን ሰላም በል። ቤተሰብ እንደምናላችሁ፣ ደህና ናችሁ ወይ? እንዴት ናችሁ? ጤናችሁ፣ ስራችሁ፣ ቤተሰቦቻችሁ ሁሉ ሰላም ናቸው ወይ? ደህና ናችሁ ወይ? እኔ ትንሽ ያው ጠፍቻ ያለሁኝ ብዙ ጊዜ የመስክ ስራ ስላለብኝ ወደ መስክ ብዙ ጊዜ ሄዳለሁኝ። ከዛ በተረፈ ግን ስለእናንተ ደህንነት ስለእናንተ ጤንነት ምን ጊዜም ሳላስብ ቀርቼ ሳልጸልይ ቀርቼ አላቅም። ሁል ጊዜ በአላዛር በመዲ ፋሚሊ ውስጥ ያሉ ሰዎች የሚሰጡትን ኮሜንት ሁሉ እያነበብኩኝ በጣም ደስ ይለኛል። አንዳንዳቻችንም በጣም ያመሰገንኳችሁ ያመረቅኳችሁ አለ እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ስራችሁ እንዴት ነው? ጥሩ እየሄደላችሁ ነው ወይ? ምንጊዜም እንደው ጊዜ አግኝቼ በየቀኑ ከእናንተ ጋር በእንደዚህ አይነት መልክ ብገናኝ ደስታ ደስታውን አልችልም ነበረ። ግን የስራ ባህሪ ሆኖ አልፎ አልፎ ነው የምከሰተው። ሁሌ እግዚአብሔር በጤና በጸጋ እንዲያኖራችሁ እየለመንኩኝ እንግዲህ ወደ ዛሬ ጉዳያችን ከመዲ ጋራ እንሄዳለን ማለት ነው። ያክብርልኝ እና ቤተሰብ አስዬ ያው ከጠፋ በኋላ ከስንት ጊዜ በኋላ መቷል። ያው እናንተ የምጠይቁትን ጥያቄ ክስም ካላችሁ ለእሱ አቅርቡለት። ለማንኛውም አሁን የመጣንበት ዋና ነገር ያው በትንሱ ዙሪያ ልናወራ ነው። የትንሱ ነገር ያው አሳስቦን የመጣ ነው። ከነግሬያችኋለሁ አለው ከዚህ በፊት ቪዲዮ ስንሰራ ያው ለወሬ እንዳልሆነ እና እኛን ያሉ ቤተሰቦች ደግሞ ያለውን ነገር መረዳት ስላለባቸው ነው፣ ይህም ቪዲዮ ምንሰራው። ስለዚህ ትናንት ያው ቪዲዮ እንዳያቸው ትንሱ ከሆስፒታል ወጥታለች። ያለችበት ነገር ያው ትንሽ የፈተናም መደራረብ፣ ሁለተኛ ነገር ካለፈችውም አንጻር ጭንቀት ውስጥ ገብታለች። ያ ነገር ነው ዶክተር ያው ያለው ጭንቀትና የሆነ ብሏል። እና ያንን ነገር ደግሞ እንደኔ አመለካከት ትንሱ ጭንቀትን ማስወገድ የምትችለው ትንሽ ካለችበት ነገር እንድትወጣ እኔ ወደ እኔ እንድትመጣ ፈልጋለሁኝ። ለማንኛውም ግን አስዬ ባለፈውም በህርቁ ጊዜ አልነበርክም እነሱ በታረቁ ጊዜ፣ በመሀል ደግሞ እነሱ ታርቀው መተክ ደስታህን ትገልጻለህ ብዬ ሳስብ አንተ ሳትመጣ እሷም ታመመች። አሁን እንግዲህ የህርቁንም ደስታህን የህመሟንም ሀዘን አንድ ላይ ከቤተሰብ ጋር ተወያዩበት። አመሰግናለሁ መዲ ቤተሰብ። ቅድም ከመግቢያዬ ለመግለጽ እንደሞክርሁት በስራ ባህሪ የተነሳ እንደዚህ አይነት አጋጣሚዎች አላገኝም፣ ግን ባለችኝ አጋጣሚ መዲ በምታመቻችልኝ አጋጣሚ የገባሁኝ መልክቴን አስተላልፋለሁኝ እናንተን መርቃለሁኝ ጸል መጸለየን ሁሉ እነግራችኋለሁኝ። እንግዲህ ባለፈው ጊዜ በእርግጥ አላዛርና ትንሱ በተወሰነ ደረጃ መቀያየማቸውን በደንብ ተከታትለናል፣ አውቀናል። እንደ አባትም ደግሞ ያ መሆን መረቻል እንደሌለበትና አላዛርን በጣም ስንመክረው ስናስተምረው ስናስጠነቅቀውም ቆይተናል። እንግዲህ ነገሮች ሄደው ሄደው አላዛር እንደማይሳካለት እና በዛ መልኩ ትንሱን ትቶ ወደ ውጭ መሄድ እንደሌለበት አስረግጠን ነግረነዋል። እሱም እግዚአብሔር ይስጠው የቤተሰባችንን እና የእናንተንም ምክር ሰምቶ ወደኋላ ተመልሶ ከትንሱ ጋራ ታርቋል በታረቀ ጊዜ በመሀል ክፍተት አግኝቼ መጥቼ ደስታዬን ለመግለጽ እጅግ በጣም ብዙ ጥረት አድርጌ ነበረ ግን አልቻልኩኝም ዞሮ ዞሮ ግን በሚሰጡ ኮሜንቶች ውስጥ እየገባሁ እኔም የአባትነትን ኮሜንት እየሰጠው እየመረኩኝ ቆይቻለሁና አላዛር እና ትንሱ ወደ ቀደመ ፍቅራቸው በመመለሳቸው ሪሊ እጅግ በጣም በጣም በጣም ነው ደስ ያለኝ ደስ ያለኝ የእነሱ መታረቂ ብቻ ሳይሆን አብዛኛው የቤተሰብ ወይም ፋሚሊ ብዙዎቹ ተናደው የሚያስተላልፉትን መልእክት እየተከታተልኩኝ ነበርና ያ ያ ባለመሆኑና ቤተሰብ እንደገና መረጋጋቱን ደግሞ ስንመለከት እጅግ እጅግ በጣም ነው ደስ ያለኝና እግዚአብሔር እንኳን ደረሰላቸው እንኳን ደግሞ ለፍቅራቸው በእንደዚህ መልክ እንዲጸና ባረካቸው እያልኩኝ ይህንን ምርቃቴን እንደዚህ ሰጣልሁኝ። ከዛ በተረፈ ደግሞ በመሀል ላይ ደግሞ ትንሱ ያው መታመሟን ሰምቻለሁ። መስክ ላይ ሆኜ ነው የሰማሁት። እንደውዬም ጠይቅ ያለሁኝ። ስለዚህ የእሷ መታመም እጅግ በጣም ነው ያሳሰበኝ። ምክንያቱም በተለይ ደግሞ አለዛር ሲናገር ከዚህ ከዲፕሬሽን ጋር ተያይዞ በተፈጠሩ አንዳንድ ነገሮች ጋራ እና ሌላም የሳል ነገር ተክሎባት እንዳመማት ነው የገለጸልኝ። መቼም የሚዋደዱ ሰዎች ላይ እግዚአብሔር የሚወዳቸውን ሰዎች ሁል ጊዜ ይፈትናል ይፈትናልና። እና በእርግጥ በጣም አዝኛ ያለሁኝ መስራት በሚችሉበት ሰዓት ላይ በደንብ ኢንቲሜሲ ፈጥሮ ከፋሚሊ ጋራ ብዙ መነጋገር ያለባቸው ጊዜ ላይ እንደዚህ አይነት ነገር መፈጠሩ ሪሊ በጣም አሳዝኖኛል። መቼም እግዚአብሔር ሰው አትመመኝ አይባልም፣ ነገር ግን ማረኝ ነው የሚባለው። እና አሁንም እሷን በምህረቱ እንዲምራት እግዚአብሔርን በጸሎት ጠይቃለሁኝ። ቤተሰቦችማ አብዛኛዎቹ ኮሜንቶች እግዚአብሔር ይማርሽ የሚሉትን ስሰማ ደግሞ ሪሊ ከልብ በእንደዚህ አይነት መልክ በእህትማማቾች በወንድማሞች መካከል እንደዚህ አይነት ነገር ሲቀርብ ሪሊ ልብ በደስታ ትጸናለች እና ልቤ በጣም ነው ደስ ያለኝ። በመታመሟ ባዝንም ግን እኛ አለን፣ አይዞሽ፣ እግዚአብሔር አለልሽ፣ አይዞሽ፣ እግዚአብሔር ይማርሽ እያሉ በሚሰጡ ነገሮች ላይ በእርግጥ በእጅግ በጣም ያስደስታል። እንግዲህ አሁን እኔ የምለው እንግዲህ መዲ እንዳለች እነ አላዛር ትንሱን ይዟት እዚህ እንዲመጣ እንደምትፈልግ ገልጻልኛለች ሰምቻለሁኝ ግን እኔ መቼም አንዳንድ ጊዜ እንዲህ በአንድ ጊዜ የተባሉትን ነገሮች የመቀበል ችግር አለብኝ። ያ ደግሞ ሰዎችን ወይም ከማራ ከመጥላት ጋር ሳይሆን መሄድ የሚገባን መንገድ በደንብ ተኪደዋል ወይ የሚለውን ነገር ማጤን ስለሚያስፈልግ ነው በእኔ እምነት በእኔ አመለካከት ከዚህ የተሻለ የሕክምና ደረጃ እዛ ያሉበት ቦታ ላይ ይሻላል እና እጅግ በጣም ብዙ የህክምና ማዕከሎች አሉ። በጣም ፕሮፌሽን የሆኑ ዶክተሮች ያሉበት ነው። ነገሩ የምርጫ ጉዳይ ነው እንጂ እሷ ህክምና ልታገኝ የምትችልበት ፋሲሊቲዎች ወይም ደግሞ ሆስፒታሎች ከዚህ ይልቅ እዛ እንዳሉ ሁላችንም እናቃለንና በእኔ እምነት መጀመሪያ አላዛር ትንሱን ጥሩ ሆስፒታል ይዟት ሄዶ ከዚህ ከድባ ጥፋቴ ወይም ደግሞ ዲፕሬሽን ከምንለው ጋር ተያይዞ ያለውን መልካም ሕክምና የምክር አገልግሎቶችን እንድታገኝ እንደዚሁም ደግሞ አማት የሚለውን የሳል ነገር ካለ በጥሩ ላቦራቶሪ ተመርምራ እዛ ያለውን ህክምና ጨርሳ ምናልባት ጀምራም ቢሆን አጠናቃ የመድኃኒት ጊዜ ስላለ ያንን ጊዜ ደግሞ እዚህ ለማሳለፍ ብትመጣ ይሻላል ባይ ነኝ እንጂ እዛ ያለውንና በጣም እስታንዳርዱ የጠበቀ ህክምና ትታ እዚህ መምጣቷ ትንሽ እኔ አልደግፈውም፣ አልመክረውም። ብትመጣ በአያት ሁለቱንም በአይ በቤቴ ልጆቼን ከነሱ ጋር እየተጫወትኩ ባሳልፍ እጅግ በጣም ደስታውን አልችልም። እኔም ብመክራት በጣም ደስታውን አልችልም። ነገር ግን እዛ ያለውን ህክምና ጨርሳ ብትመጣ ነው የሚሻለኝ። ምክንያቱም እዚህም ህክምና የለም ማለት አይደለም። እዚህ ታክማ እንደገና ደግሞ ምናልባት ቶሎ የማገገም ሁኔታ እዚህ ባይኖር ተመልሶ ወደዛ መኬድ ስለሚቻል እዛ ያለውን ጨርሳ ወደዚህ ደግሞ ከቤተሰብ ጋር ያለውን ነገር ለማየት ከቤተሰብ የሚሰጣትን የምክር አገልግሎት እንድትሰማና ቤተሰባዊ ቅልቅል ፈጥሮ የሚፈጥርባት ስሜት ብታጣጥመው ጥሩ ነው ብዬ ገምታለሁኝና፣ ምናልባት እዛ የመጀመሪያውን እዛ ብትሞክር፣ በእውነት እኔ እንደዛ ነው የምመክረው መዲ። እሺ አስዬ ሀሳብህን አልቃወምም። ልክ ነህ። ያው እናንተ እንዳመለካከትህ ያው ሕክምና መውሰድ አለባት በሚለው እኔም እስማማለሁኝ። ግን ሕክምና አሁን የሄደችበት ሐኪም ቤትም በጣም ጥሩ አለ የተባለ ሐኪም ቤት ነው የታከመችው። ሲቀጥል ደግሞ እኔ ወደዚህ ትምጣ ያልኩበት ዋና ምክንያት አንደኛ እኔ እንከባከባታለሁ፣ ሁለተኛ ነገር ደግሞ ጸበልም ትጠቀማለች ወደ መንፈሳዊ መንገድም እንወስዳታለን እዚህም ደግሞ እንደገና እቤት ውስጥም ለጨጓራዋ የሚመቻተን ነገር እያደረግን ትሪትመንት እዚህ ታገኛለች በሚል ነው። ሲቀጥል ደግሞ ጸበልም እራሱ እዚህ አቅራቢያችን ላይ ስላለ እየሄደች ጸበሏን እየጠጣች እየተጠመቀች ራሷን ትንሽ ከአለችበት ነገር እንድትወጣ ስለፈለግኩ ነው። እና ብዙን ጊዜ ኮመንት ላይ የምራሱ ቤተሰብ ጸበሉ ሰጃት ጸበሉ ሰጃት የሚሉ ልጆች አሉ እና ትክክል ናቸው። እነሱ ሚዲያ ላይ ስራ ስራ ስለሚሉ አስበው አይሄዱም። እና ለዛ እኔ እሷን ይዣትም እዛ ወደዛም እንድትቀርብ፣ ሲቀጥል ደግሞ ቤት ውስጥም በምግብ አሁን አይተ ከሆነ በጊዜ ተነሰው ቁርስ በጊዜ ላይ በሉ ይችላሉ ምናምን ነገር፣ ለጨጓራም የሚመቻትን ነገር ጨጓራን ማዳን የሚችሉ ከመድኃኒት ይልቅ በቤት ውስጥ የምትሰራቸው ምግቦች ናቸው ጨጓራን ሊያድኑ የሚችሉት። እና ያንን ነገር ለማድረግ የግዴታ ወደ እኔ መምጣት አለባት ብዬ ወስኛለው ኔ እንድትመጣ ማለት ነው። ስለዚህ አላዛር ጋ እንደውልና ይዟት ይምጣ፣ በሰሞኑ ነገ ተነገወዲያ ይዟት ይምጣ ብዬ አስባለሁ። ምን ትላለህ አንተ? ልክ አለለው? አይ ጥሩ ነው። እኔም እኮ ሙሉ ለሙሉ ያንቺ ሀሳብ ተቃውሜ ሳይሆን ኦፕሽን ወይም ደግሞ አማራጭ ጥሞ ብናቀርብና ብንነጋገርበት ብዬ ነው እንጂ ሙሉ ለሙሉ የያንቺን ሀሳብ ተቃርኔ አይደለምና፣ አሁን ካነሳሽው ነጥብ አኳያ ደግሞ በተለይ ስገባ ኮሜንቶችን አይቻለሁ። አብዛኛው ቤተሰቦቻችን ልክ ነው አንቺ እንዳልሽ ማሚ ጋ ሄዳ ትንሽ አርፋ እሷን መክራት፣ ጸበልም ካለ ጸበሉን ብትጠቀም ደግሞ ታገግማለች የሚሉ ብዙ ኮሚንቴዎቹን አይቻለሁኝና ያንን መሰረት አድርጋ ደግሞ ብትመጣና ሀሳብሽ ቢሳካልሽ ደግሞ እኔም በጣም ደስተኛ ነኝ። ልጆቼን በቅርበት እመለከታለሁኝ፣ ለሌላ ውይይት ደግሞ ጥሩ አጋጣሚም ስለሚፈጠር አልጠለሁም። ሀሳብሽን በጣም እስማማለሁና አላዛርጋ ደዊና ደዊና ትንበያቸው ያቸው ቤቢ እንዴት አመሸህ? ሰላም ነህ? ዛሬ ካስዬ ጋር ነው የመጣ ነው በስልክ። ቤቢ እንደምን አላችሁ? ደህና ነህ ወይ? ሰላም ነህ? እንዴት ነው ጤና? እየበረታህ ነው? በጣም ጥሩ እንኳን ደህና ሆንክልኝ። እንግዲህ መዲህ ትፈልጋለች መሰለኝ፣ እስቲ ያናግራት። ቤቢ እንዴት ነህ ሰላም ነው? ትንሱ እንዴት ናት እ የሚያስላት ምንም ሚላት ሁሉ ትንሽ ቀነሰላት እ ታዲያኔ እኮ አሁን የደወልኩልህ እየዛሃት ና ብዬ ልልህ ነው እኮ ነገ ተነጎዲያ ብድግ በልና እዚህ ዛሃት ብትመጣ ይውላ አንደኛ ነገር ካለችበት ጭንቀት ነገርም አለባት አይደል? ያሉት እንትን ለነስሩ ማለት ነው። አሁን እኮ በጣም እየተጨናነቀች ነው። ምክንያቱም የትምህርት ቤት ምናምን ተሰርቋል። እና ታዲያ ከእሷ እኳ አይበልጥም፣ ምንም እቃ ቢጠፋም፣ ምንም ቢሆን፣ ምንም ቢወሰድባትም ከእሷ ህይወት የሚበልጥ ነገር የለም። ለማንኛውም የዛሃትናና አንድ ነገር ስማ እ አንደኛ ነገር እቃ ቢጠፋ ገንዘብ ነው የሚተካው አይደል፣ የሰው ህይወት አይተካውም መቼም። ስለዚህ የዛሃትና ጸበልም እንደገና በምክርም ጨጓሯንም ለሚያማትም ነገር እዚህ ትሪትመንት እናደረግላታለን ፒሲም ሆነ ምንም ይሁን የጠፋባትን ነገር እዚህ አንድ ላይ ሆነን መፍትሄ እንፈጥርበታለን። ትምጣ ይዛትና። ቆይ እሱ የወሰዱባት ዕቃውን አሁን ከየት ነው? እንዴት ነው የወሰዱባት? ነጥቃዋት እንዴት ነው? ቆይ በመስኮቱን ሰብረው ነው። በስመ አብ መንፈስ ቅዱስ። ከሷ ሕይወት አይበልጥም። በቃ ምንም ነገር ይሁን ምንም ነገር ይዛሃት ነው ወደኔ ማለት ነው እና የጠፋው ይጥፋ ጦሷን ይዞ ገደል ይግባ። ምንም ችግር የለውም። የሚተካው ምንም ይሁን ምንም ገንዘብ ነው የሚተካው አይደል? አብረን ስንሆን ተማክረን መተካት የምንችለው ነገር ነው። ስለዚህ ይዛሃትና እና በቃ ነገ ተነገ ወዲያ ይኸውልህ አትቆይ፣ እሺ። ይሄ ሳሉም ደግሞ እዚህ በአንዴ ነው እንዲጠፋላት የምናደርገው። እውነቴን ነው። ምልክ እና ያታይም አሁንም እያሳላት ነው በኢየሱስን በአንዴ ነው የሚነቀለው። ይዛሃትና በቃ፣ እሱ እኮ በክኒን በምናምን አይደለም። እዚህ እኮ ሳል ማጥፊያ፣ ለጨጓራ እቤት ውስጥ እኮ የሚሰሩ ነው እንትኖች አሉ። ስለዚህ ይዛሃትና እሺ። አይዞሽ በላት። ቆይ እኔ ከቪዲዮ ቀረጻ ከወጣው በኋላ ደውልላታለሁ። እሺ አባ። እግዚአብሔር ይማረልህ። አይዞሽ አትጨነቅ። እሺ እሺ። እና ቤተሰብ ያው እንደሰማችሁት ነው። ትንሱ ከጭንቀትም የሆነባት ከምንም በላይ እኔ ቅድም ልናገረው አልፈለግኩኝም ነበር። አሁን እሱ ሲናገር ነው ጭንቀት የሆነባት። ያው ነገሮች ቢደራረቡባትም የፈተናው ነገርም እዛ ፒሲዩ ላይ ነበረ። እንትን የምትለው የምታስቀምጠው ያ ያ ነገር ሲጠፋባት ነው የተጨናነቀችው። ለማንኛውም የጠፋ ነገር የሰው ሕይወትን አይተካም ሰው ነው የሚተካው እና ወደዚህ እንድትመጣ ያው እንዳያችሁት ላላዛር ነግረናል። እንግዲህ እግዚአብሔር ያውቃል አይደለ? ሁሉ ነገር በእግዚአብሔር ፍቃድ ነው የሚሆነው እና እግዚአብሔር ያውቃል። እዚህ ተመካክረን ነገሮችን ለማስተካከል እንሞክራለን። ጸበልም ትሄዳለች። ሳሉ ደግሞ እዚህ በአንዳንድ ነገር ይጣፋ እርግጠኛ ነኝ፣ እኔ እንዲጠፋ እናደርገዋለን። ለማንኛውም ቤተሰብ በጣም እንወዳችኋለን። እግዚአብሔር ያክብራችሁ፣ ከጎናችን ስላላችሁ፣ ስለምታበረታቱን፣ ስለ እኛ የተጨነቃችሁ በጠቅላላ እግዚአብሔር ያክብራችሁ እንላለን። እንወዳችኋለን። ሰላም ሆኑልኝ፣ ሰላም ሆኑልን ቤተሰብ። እንወዳችኋለን፣ እናከብራችኋለን። አትጨነቁ። እግዚአብሔር ሁሉን እግዚአብሔር ይባርካችሁ። አሜን።